ይህንን የመሰለ ትኩስና ጥራት ያለው የፊልም ትረካ ስናቀርብላችሁ እናንተ ደግሞ ለድካማችን ምላሽ ለመስጠት ከታች ያለውን ሰብስክራይብ የሚለውን ቁልፍ ተጭነው ቤተሰባችንን ይቀላቀሉ። እንዲሁም ቪዲዮ ላይክ በማድረግ ለሌሎች እንዲደርስ ያግዙ። ታሪካችን ሲጀምር ቢስአርቲን በአመፅ የተሞላች በህግ የተረሳች ከተማ ናት። ትምህርት ቤት የለም፣ የፖስታ ቤትም ቢሆን አይገኝም። የነበረው የመጨረሻው የፖሊስ ጣቢያ ራሱ እቃውን ጠቅልሎ ለመልቀቅ አስቧል። መንግስት እጁን ከዚህ ቦታ ላይ በማንሳቱ ቢሳርቲን የድብቅ ቡድኖች እና የእጽ ጌቶች መናሪያ ሆና ቆይታለች። ውጭ ያለው ንጹሕ ማህበረሰብ ለመጠበቅ ብቸኛ መፍትሄ ተብሎ ቢሰርቲን ከሰላማዊ አለም ሙሉ በሙሉ ለመለየት የሚያስችል ግዙፍ ግንብ ተክሏል። የቦታ በባሩድ እጽ ሽታ ቢሞላም ንጹሕ ነፍስን የጠበቀ አንድ ወጣት አለ። እሱም ለፍትህ የሚኖረው ሌቶ ነው። ሌቶ ከህገወጥ ንግድ የጸዳ ሲሆን በተቃራኒው ነጭ ሞት ወይም እጽ ለሚያሰራጩት ዋና ወንጀለኞች ሁሉ ቅዠት ሆኗል። የዚህ አውራጃው ዋና ወንጀለኛ ታሃ የተባለው ሀያል አለቃ ነው። ሌቶ ደግሞ 20 ኪሎ ግራም የሚመዝን የታሃን የእጽ ጭነት ጠልፎ ለማጥፋት ቆርቷል። የግዙፉ ሰው ኬቶ ታሃን ወክሎ ሌቶን ለመፈለግ በቀጥታ ወደ ቤቱ መጣ። የሌቶ ታማኝ አጋሮች ሽጉጥ ደግነው ቢያስቆሙትም ኬቶ በትዕቢት ፈበግታ አልተረበሸም። ኬቶ እንደ መብረቅ ብልጭታ በመሆን የሌቶን ሁለቱን አጋሮች አንገታቸውን በመስበር ያለ ርህራሄ አሽመደመዳቸው። ሽጉጥ ይዞ በጁ የተኩስ ድምፅ ሲሰማ ሌቶ ሁኔታው መወጠሩን ተረዳና ጭነቱን አስወግዶ ለማምለት ወሰነ። የኬቱ ሰዎች ክፍሉን ወር ወረሩት ግን ሌቶ ተዘጋጅቶ ነበር። ሌቶ የኬቱን ጥይት እንዳይተኩሱ ትዕዛዝ በመጠበቅ የማርሻል አርት ጥበቡን ተጠቅሞ እንደ ንፋስ ፈጥኖ ከመውጣት በተጨማሪ በህንፃዎች ላይ እየዘለለ አሳዳጆቹን አደናገራቸው። የከተማዋን ጣሪያዎች በአክሮባቲክ ዝላዮች እያቋረጠ በቅጽበት አመለጠ። ኬቱ ከበርካታ ሰዎቹ ጋር ወጥቶ ባዶ እጁን ተመለሰ። አንድ ሚሊዮን ዩሮ ያወጣል የተባለውን እጽ በማጣቱ የተናደደው አለቃ ታሃ ወዲያውኑ ለኬቶ ሰዎች ቅጣት ሰጠ። ኬቱ ሁኔታውን ለማዳም ብላስ ተጠቀመ። ሌቶ ሎላ የምትባል ታናሽ እህት እንዳለችው በመጥቀስ እሷን በማገት ሌቶን ወደ ወጥመድ ለማስገባት ሀሳብ አቀረበ። ታሃም ለመጨረሻ ጊዜ እድል ሰጠው። ኬቱ ኖላ ወደምትሰራበት ሱፐርማርኬት ሄዶ በቀን ብርሃን በድፍረት አገታት አደጋን የለመደው ህዝብ እንደ ተራ ክስተት ቆጠረው ፖሊስ ደግሞ ችግርን በመፍራት እንደ ሀውልት ዝም ብሎ ቆመ ኖላን ወደ ዋና መስሪያ ቤት ወሰዳት አለቃው ተሃ ሊያዋርዳት ሲል ሌቶ በድንገት እንደ አምላክ ከላይ ወርዱ ቢላዋ አንገቱ ላይ በደገነበት ወዲያው ተሃን ታጋች አደረገው ሌቶ ታሃን እንደ ጋሻ ተጠቅሞ ከእህቱ ሎላ ጋር በመቶዎች ከሚቆጠሩ ጠመንጃዎች መካከል በልበ ሙሉነት ወጣ። ሌቶ ታሃን እንደ እንደያዘው የተረፈውን አምስት ኪሎ ግራም ይዞ ወደ ፖሊስ ጣቢያ ሄዶ ለኢንስፔክተሩ አስረከበ። ነገር ግን የታሃ ሰዎች ጣቢያውን ሲከቡት፣ ኢንስፔክተሩ ፈሪነት በተሞላበት ውሳኔ ወንጀለኛውን ታሃን ትቶ ሌቶን እንዲታሰር አዘዘ። ታሀ እጹን ወስዶ ሎላን በሁሉም ፊት ጎትቶ ሲወስዳት፣ ሌቶ በምሬት የበሰበሰውን ማህበረሰብ ከመመልከት ውጪ ምንም ማድረግ አልቻለም። ከስድስት ወራት በኋላ ሌቶ አሁንም ታስሮ ለወደፊት እቅድ ሰውነቱን ያሰለጥን ነበር። ውጭ ደግሞ ታሃ ሎላን ማዋረዱን ቀጥሏል። የታሀ ቡድን ታጣቂ የትራንስፖርት ተሽከርካሪ በድፍረት ጠለፈ። የዘረፉትን ጭነስ ሲከፍቱ ግን ያገኙት የጦር ኃይሉ የኒውክለር ፕሮጀክት የሆነ የጊዜ ቦምብ ነበር። ተሃ በአጋጣሚም ቢሆን ቦምቡን አሰራው። በ24 ሰዓታት ውስጥ ቢሰርቲም በሙሉ ይጠፋል። የመከላከያ ሚኒስትሩ ሁለት ሚሊዮን ህይወቶችን ለማዳን አንጋፋውን የቦምብ አጥፊ ባለሙያ ዳሚያንን ወዲያውኑ ወደ ከተማ ባላከው ዳሚያን የአውራጃውን ጥግና ጥጎች የሚያውቀው ሌቶ ብቻ ሊረዳው እንደሚችል ተረዳ። ነገር ግን ሌቶ ለፖሊስ ጥላቻ ስላለው ዳሚያን የውሸት እቅድ ማውጣት ነበረበት። ዳሚያን በፖሊስ የተደበደበ እስረኛ መስሎ ከሌቶ ጋር በአንድ ማጓጓዣ ቫን ውስጥ እንዲታሰር ተደረገ። የሌቶን እምነት ለማግኘት የተሃን ሰው በመግደሉ እንደታሰረና ለመበቀል ማምለጥ እንደሚፈልግ ተናገረ። ዳሚያን የቫኑን በር ሰብሮ ቢያመልጥም ሌቶ ግን ከጅምሩ የድብቅ ፖሊስ መሆኑን ያውቅ ነበር። ሌቶ ዳሚያንን በካቴና ከመሪው ጋር አጣብቆት እህቴም በራሴ ያደናሉ ብሎ ወደ ጦር ሜዳው ገባ። በካቴና ታስሮም ቢሆን ዳሚያን የስለላ ወኪል ችሎታውን ተጠቅሞ በጠላቶቹ ላይ ድል ነሳ። ዳሚያን ሌቶን ተከታትሎ አገኘው። የውጊያ ስልቱ ወኪል መሆኑን እንደሚያጋልጥ የነገሩ ሌቶ ዳሚያን የቦምብ ስጋቱን እውነታ ሲነግረው ፍትሃዊ ልቡ ተነካ። ጥላቻቸውን ወደ ጎን በመተው ሌቶና ዳሚያን እጅ ለእጅ ተጨባብጠው በይፋ አጋሮች ሆኑ። ቦምቡ ለመፈንዳት አንድ ሰዓት ብቻ ቀርቶታል። ሌቶ ግን በጥንቃቄ ከመግባት ይልቅ ለታሃ በቀጥታ ደወለለት። ታሃ የሚጓጉ የሚጓጓና ስልጣን የሚፈልግ ስለሆነ ሊገድላቸው ሲሆን ሊያገኛቸው እንደሚፈልግ ሌቶ ያውቅ ነበር። ሁለቱ አጋሮች ወደ ታሃ መኖሪያ ቤት ተወሰዱ። ዳሚያን ኮዱን የሚያጠፋው እሱ ብቻ እንደሆነ ተናገረ። ታሃ ግን ቦምቡን ወደ ተንቀሳቃሽ መሳሪያነት ስለለወጠው ግን ግድ እንደማይሰጠው አስታወቀ። አስታውቆ ለማዳን 20 ሚሊዮን ዶላር እንዲከፍለው ጠየቀ። ዳሚያን ገንዘቡን ለማስተላለፍ የዋሸ ቢሆንም ባንኩ ዘወሩን ለማጠናቀቅ ግማሽ ሰዓት እንደሚወስድ በመግለጽ ለሁለቱ አጭር ጊዜ ሰጣቸው። ሌቶ አክሮባቲክ ዝላይ ያደርጉ ከዳሚያን ጋር ወደ መታጠቢያ ቤት ገቡ። የጣሪያውን ክፍል ሰብረው በመግባት በጥይት መሃል አመለጡ። የመንግስት የባንክ ሂሳብ ማገድና ምንም ገንዘብ አለመተላለፉ ሲታወቅ ታሃ ከሚሊዮነር ከሚሊዮነርነት ወደ ድህነት ተቀየረ። በአውራጃው ገንዘብና አመፅ ብቻ ስለሚከበር ጉልበተኞቹ ታሃን ለአዲስ ማፊያ ቡድን አሳልፈው ሰጡ። ታሃም በአንድ ምሽት ከንጉስነት ወደ ምንም ሰውነት ወረደ። አዲሱ አለቃ ቦምቡን ማጥፋት ስለፈለገ ሰዎቹን ዳሚያንና ሌቶን እንዲያደኑ ላከ። አካባቢውን በሚገባ የሚያውቀው ሌቶ እንደ ነፋስ በጣሪያዎቹ ላይ ሲሮጥ፣ ዳሚያን ግን አካባቢውን ባለማወቁ ይቻገር ነበረ። ዘጠኝ ደቂቃ ሲቀረው ኬቱ በድንገት ታየ። የሚገርመው ነገር ግን ኬቱ እነሱን ከማሳደድ ይልቅ ቦምቡን እንዲያጠፉ አበረታታቸው። ቦምቡ ወደሚገኝበት ክፍል ሲደርስ 300 ኪሎ ግራም የሚመዝን ግዙፍ ጠባቂ ገጠማችሁ። የለው 300 ኪሎ ግራም ከዛ ሳይበልጥም እንዲህ ሰውዩ፣ ዳሚያን ቢሞክርም በኃይል ሊያሸንፈው አልቻለም። ሌቶ ኃይል ከመጠቀም ይልቅ የኤሌክትሪክ ሽቦን በብልሃት ተጠቅሞ ግዙፉን ሰው የማይንቀሳቀስ አደረገው። ዳሚያንም በኃይል መጥቶ ከውጊያው አስወጣው። ሉላ ከመታገቱ የተነሳ የደረሰባትን ስቃይ ለማስቆም በጋዝ እሳት ለኩሳ ራሷን ለመግደል ወሰነች። ሌቶ በቅጽበት ደርሶ አደጋውን አስቆመ። ቦምቡ ከመፈንዳቱ ሶስት ደቂቃ ሲቀረው ዳሚያን ኮዱን ጠየቀ። ባለስልጣኑ 9293 ቢሰርቲን የሚለውን ኮድ ሰጠው። ሌቶ ወዲያውኑ 9293 ቢሰርቲን የዚህ አውራጃ ፖስታ ኮድ መሆኑ ተገነዘበ። ኮዱ ለምን በትክክል ተዛመደ? ይህ የማጥፋት ሳይሆን የፍንዳታ ኮድ ነው ሲል ጮኸ። ሚኒስትሩ ዳሚያንን የላኩት ሰዎችን ለማዳን ሳይሆን ቦምቡ እዚሁ እንዲፈነዳ ለማረጋገጥ መሆኑን ጠረጠረ። ሌቶ ኮዱን እንዳያስገባው ዳሚያንን ተጋፈጠው። በኃይለኛ ፍልሚያ ተያይዘው ሳለ ሎላ በእንባ በነፃነት ወጥታ ዳሚያንን አቆመችው። ቦምቡ አልፈነዳም። ዳሚያን እንደ ተታለለ ሲረዳም ምሬት ተሰማው። ሶስቱም ቦምቡን ይዘው ወደ ከተማው ወጡ። ዳሚያንና ሌቱ ሚኒስትሩን ሲያስፈራሩት፣ ሚኒስትሩ እውነቱን ተናገረ። መንግስት አውራጃ ቢሰርቲነን የማህበረሰብ ነቀፋ አድርጎ በመቁጠር ቦምቡን ተጠቅሞ ሊያጠፉት አስቦ ነበር። ፍንዳታውንም በወንበዴዎች ላይ ለመወንጀል እቅድ አውጥቷል። ይህ መናዘዝ በዳሚያን በሚስጥር በተጠራ ጋዜጠኛ አማካኝነት በቀጥታ ወደ ቴሌቪዥን ተላልፎ የባለስልጣናቱ ውሸት የማይካድማ ማስረጃ አደረገ። ሌቶ ሽልማት ቢሰጠውም አልተቀበለም። ወደ ቢሰርቲን ተመለሰ። እዚህ ያሉት ሁለት ሚሊዮን ሰዎች ጀግና አያስፈልጋቸውም የሚያስፈልጋቸው ትምህርት ቤቶች ሆስፒታሎችና ፖሊስ ነው ሲል መለሰ። ሌቶ ከህዝቡ ጋር ትከሻ ለትከሻ በመቆም የአውራጃ ሰርቲን የማይጠፋ አካል ሆኖ እንደሚቀር